ወንድ ቤተሰቦች ዛሬ አብርሽ ቪዲዮ ለቋል። እንዳያችሁት ደግሞ ተስፋ አረጋለሁኝ፣ እና እናንተም ደግሞ አስተያየታችሁ ኮሜንት ላይ አስቀምጡ። ሩታዬን በማየቴ በጣም ደስ ብሎኛል። ብቻ በአብርሽ እና በሩታ በሩታ ሕይወት ሴጣኑ አላ ስብርብር አድርጎ እስካላወጣው ድረስ መቼም ጭቅጭቅ አይጠፋም። ጭቅጭቁ አላ ያርቅላቸው እና በዚሁ አጋጣሚ ትላንትና አንዳንድ ኮሜንትም እያነበኩ ነበረ። ዛሬም ደግሞ ቲክቶክ ሰፈር እያገናናችሁት ነበረ። ሩታዬ እርጉዝ አይደለችም ሆዷ ውሃ እየጠጣች ነው የምትገፋው፣ እያላችሁ ነበር። አላህ ይቅር ይበላችሁ፣ መቼስ እኔ ሳልሰድባችሁም። ሩታዬ ደግሞ ዛሬ ሆዷ በጣም እየገፋ ነው። የእኔ እናት፣ አላህ በሰላም ይገላግለሽ። ሰላሙና ደስታሽን ከባልሽ ጋር እንድታጣጣሚ አላህ ያደርግልሽ። እንደ በፊትም አብርሽ ግንባር ሲስምሽ፣ በቃ ሲያቅፈሽ፣ ያንን ቀን ናፍቆኛል። በቅርብ እያደረገው እላለሁ እና ሲቀጥል ደግሞ ውድ ቤተሰቦቼ ዛሬ እኔ አብረሽ ትንሽ የሚያጠፋው ነገር ነው። ለምን እንደሆነ ታውቃላችሁ? እዚህ ጋር ሩታ ትክክለኛ ናት ብላ የሩታ ኦዲየንሶች ትክክል እንደሆነች ነው የምታሳውቋት። እናንተን አይታ ነው የምትመራው የምትለው ሩታ አብረሽ በጭራሽ በሰው አትመራው። እውነቴን ነው የምልህ፣ በሰው ብትመራ ኖሮ ትልቅ ደረጃ ትደርሱ ነበር። በጥላቸው ማለት ነው፣ ይህን እማክል ለዚህም ደረጃ አትደርሱም ነበር። ነገር ግን ምናለ መሰለህ አብረሽ ሁለታችሁንም በአንድ ማየት አለብህ። ሩታን ብቻ አይደለም እዚህ ጋር ትክክል ነሽ ምናምን ምናምን የሚላ ሰው ማለት ነው። አንተንም የሚልህ ሰው አለ። መወር እንኳን ሩታይን በጣም የሚወዷት በጣም የሚያደንቋት ልጆች አሁን ወደ አንተ ጋር ወደ አንተን እያዳሉ፣ አንተ ጀግናነ፣ አንተ አንበሳነ፣ አንተ ቀጥልበት በቃ ብዙ ነገር ይሏታል። ሩታዬን በጣም ነው የሚሰድቧት። በቃ እውነት ሴት ልጅ ሆነው የሚገርመኝ ነገር እሷን ርቅ ወደ ታች አውርገው አውርደው የሚሰድቧት አሉ። እና ላንተስ፣ ምን ተሰማህ? አይሰማህም? ላንተ እንደዛ ስትባል ጀግና ነህ ሂድበት ቀጥልበት ስትባል ምን ይሰማህ ይሁን? አብረሽ፣ ይሄ ነገር በጣም ተሳስተሃል። ሁለተኛ ነገር ደግሞ ማለት ነው አብረሽ፣ ሩታን አንተ ይቅርታ መጠየቅ ከፈለክ፣ ትክክለኛ ቤትህን ለማስገባት ከፈለግ፣ ቪዲዮም ስትሰራ ማለት ነው ማንኛውም ነገር ስትሰራ እናንተ ብላችሁኛል ብለህ አትስራ። ለምን ቪዲዮ ስታየው ልቧ ይሰበራል፣ ልቧ ይጎዳል ልቧን ስለሚጎዳት እና ልቧን ስለሚሰብራት፣ አንተ በራስህ ተማምነህ በቃ ይሄ ነገር ትክክለኛ እኔ አጥፍቻለሁ፣ ጥፋትህን በራስህ አምነህ፣ ጥፋትህን ገብቶህ፣ እኔ አጥፍቻለሁ፣ በቃ ሩታን በድያታለሁ፣ ይቅር ልበላት፣ ይቅር ትበለኝ። በቃ ያለፈ ነገር አልፈዋል። በህይወታችን ማንም እንዲያገባ ብለ ማሰብ ነው እንጂ መሄድ ነው እንጂ ያለብህ አብርሽ፣ እዚህ ጋር ኦዲየንስ ስላለህ አይደለም። ለኦዲንስ ጭራሽ መጨነቅም የለበህም። አብርሽ ትክክለኛ አንተ ትዳርህን የምትፈልግ ሩታን የምትፈልግ ከሆነ ሩታን መውደድህን ማፍቀርህን ማብራራት አይጠበቅብህም። ቪዲዮ ላይ ማለት ነው። ከቪዲዮ በስተጀርባ በካሜራ በስተጀርባ ሩታን ምን ያክል እንደምትወዳት፣ ሩታን ምን ያክል ይቅርታ እንደምትጠይቃት ከካሜራ ጀርባ አሳይ። ለኦዲንስ ብለህ አይደለም። ምክንያቱም አንተ በአንድ ልብህም ይሆናል ልትናገረው የምትችለው ሰው ክፉ ይይዝብኛል አትልም ትችላለን። ነገር ግን እዚህ ጋር ሰው የሚይዝብህ ሌላ ነው ሌላ አመለካከት ነው የሚሰጠው። ሩታንም ደግሞ የሚሰብራት ያንን ነው። ሩታ ደግሞ የምትፈልገው ጥፋትህን አምነህ ይቅርታ ከልብህ በቃ፣ እንዴት ነው ከልብህ ከአይምሮህ ይቅርታ መጥቶ እንድጠይቃት ነው እንጂ ዛሬ ኦዲንስ ሃያ ሰላሳ ኮሜንት ስለተጻፈልህ አይደለም ኦዲየንስ፣ ወይም ደግሞ ደውሎ በውስጥ እንዲህ እንዲህ እንዲህ ነገር አርግ ብሎ ስለመከረህ አይደለም። በሰው አትመራ አብርሽ። እኔ የሚያናደኝ ነገር ቢኖር የአብርሽ ነገር እንደዚህ አይነት ነገር ስትመራ ነው በጣም የምታናደኝ። አብርሽ እውነት ለምን? በራስህ እግር ሂድ በራስህ ፍላጎት ቁመህ ተራመድ። አብረሽ ነጌ ኦዴንስ ትቶህ ነው የሚሄደው፣ ጥሎህ ነው የሚሄደው። አንዳላህ እንጂ ሰው አይቀየርም አትበል፣ ይቀየራል። ምክንያቱም እኔ በሩታ ይቻለሁ፣ በሩታ ብዙ ነገር ተምሬያለሁ። ሩታን ልሞትልሽ፣ ያላንቺ ማን አለ፣ ሚዲያ አንቺ እንጂ ማንም እንዳይቀሳቀስበት የሚሏት ልጆች ዛሬ ጠላቷ ሆነው እውነት፣ ሴት ልጅ ነው እንዴት አርገው እንደሚሰድባት እንዴት አድርገው ፈቷን እንደሚዘቀዝቋት አይቻለሁ። እና ሰው አይለወጥም፣ ሰው ከጂ ነው ይከዳሃል፣ ማንኛውም ነገር ማለት ነው። ባብርሽና ሰው ባይከዳና ባይለወጥ በአብርሽና በሩታ ሕይወት እንደዚህ አይነት ነገር መቼም አይፈጠርም ነበር። ሁሉም እጅ ለእጅ ተያይዞ ማለት ነው የአብርሽ አድናቂ፣ የሩታ አድናቂ፣ ቪዲዮም የሚሰራው ሁሉ ነገር የሚያረግ በአንድ ተይዞ አብርሽን ማስታረቅ ይችል ነበር። ግን ሁሉም የራሱ አስተያየት ነው የሚሰጠው። እንደኔ እንደኔ በሰው አትመራ፣ በራስህ ተመርተህ በራስህን መንገድህን ምራ ማለት ነው። ቤትህን ምራ፣ ትዳርህን ምራ። የሚያዋጣ ትዳርህ ነው እንጂ ዛሬ የኦዲየንስ ኮሜንት አይደለም፣ የኦዲየንስ መደወል አይደለም ለአንተ የሚያዋጣ ይሄን ይመስለኛል። ሲቀጥል ደግሞ አብርሽ፣ ማንም ለማንም አያንስም ማንንም አልፈራም የሚባል ነገር ይሄ የራስህ ነው። ነገር ግን ክብር የሚባል ነገር አለ። የሩታን ቤተሰቦች ክብር መስጠት አለበት። አንተ ማንም ስለሆንክ አይደለም፣ የሩታን ቤተሰቦች ማንም ስለሆኑ አይደለም። ነገር ግን ምን አለ፣ በቃ በሀገራችንም፣ በወጋችንም፣ በማራጋችንም ክብር የሚባል ነገር አለ። ምን አባቱ ያመጣል ምናምን የምትባለው ነገር እኔ እንጃ፣ እኔ በጣም አልተመቸኝም ዛሬ የአብርሽ ንግግር ማለት ነው። የሆነ በቃ ለምን ይሄ ድፍረት ነው። እንደውም በቃ አብርሽ አንተ የሩታ ቤተሰቦች ናቸው የሩታ ዘመዶች ናቸው ከተባልኩ፣ እንደውም ወደኋላ መመለስ ነበረብህ። እቤትም ድረስ መሄድም አልነበረብህም፣ መድፈርም አልነበረብህም። በቃ ሞር እንኳን ሩታ ይሄድ በቃ ይሄ ነገር ለአንተም ጥሩ አይደለም፣ ለእኔም ጥሩም አይደለም ስትል መመለስ ነበረብህ። በቃ በሌላ ጊዜ ወይም ደግሞ ሌላ ጊዜ እንደምጠራት ሩታን ጠርተህ ጋሽን አስከትለህ ያንን ነገር ማረግ ትችል ነበር ነገር ግን እኔ አልፈርድብህም ሰው ነው ያለ ሰው ነው የመከረህ ማለት ነው ይህንን ነገር አድርግ ብሎ ማለት ነው ይኸው ገደል እንደሚከተህ ወቅት ሲቀጥል ሩታ ለምን አልተከራከረችልኝም የምትል አብርሽ ሩታ ተከራክራለሃለች ይህ ከዚህ ለአንተ ነው ማስበው፣ ለአንተ በማሰቤ ነው ብለሃለች፣ አስባለሃለች። ስላሰበችልህ ነው ይድ ከዚህ ጋር ይቅርብህ የምትልህ የነበረው ማለት ነው። እና በዚህ እንደዚህ ነገር ከቤተሰብ ጋር ፍክክር ይቅርብህ። አብርሽ ነውር ነው፣ እውነት ይህንን ነገር ለአንተ በአንተ አይገባም። ማንም ከማንም አያንስም፣ ትክክልነህ ነገር ግን አንተ ናሩታ ባሊና ሚስቶች ናችሁ። መልስ የሚባል ነገር አለ፣ ብዙ ነገር አለ እና እኔ ምን አጠፋሁኝ ምን በደልኩኝ የምትል ነገር እኔ እንጂ አብረሽ እጥፋት አሁንም አሁንም አላመንክም፣ አምነህበትም አይደለም ሩታዬ ጋር የትከው። ሲቀጥል ደግሞ እኔ ከዚህ በፊት ተናግሬያለሁ። ቤተሰቦቼ አብረሽ የሁለት መቶ ብር የሶስት መቶ ብር አበባ ማንን ገደለ? እና አጠገቧ ከምታለቅስ ቦታ ሸራ ከምትሄድ ይህ ትንሽ ነገር ሰብራይዝ ብታረጋት ሩታ እኮ ትመለሳለች ብዬ ቤተሰብ ከዚህም በፊት ቪዲዮ ሰርቼ ነበር። ያንን ነገር ማረግ ትችል ነበር። አልቻልክም። አልመጣለህም ይሆናል። የሰው ልጅ እኔ እንጃ ሊያስበውም ይችላል በጥላቻም በጥር በእንትንም ያንን ነገር አመጣለን ሞር ግን ትላንትና ራሱ ጋሽን እንደዛ በጋሽ የፊት ይሄንን አበባ ይዛ መሄድ ትችል ነበር። እና እኔ ማጋጋል አይሆንብኝና ታጋግያለሽ እንዳትሉኝ፣ ይሄን ነገር መፈጸም ይቻል ነበር፣ ነገር ግን አልተቻለ። ማለት አብረሽ ለትንሽ ጊዜ ጊዜ ስጣት ለሩታ ቦታ ስጣት። እንደዚህ ከቤተሰቦች ጋ ደግሞ እንካ ሰላምታ ይቅርብህ ሩታይ፣ ቤተሰቦችህን ምን እንደምታከብርልህ ደግሞ አንተም ደግሞ የሩታ ቤተሰብ አክብር። ሲቀጥል ደግሞ ነውር ነው፣ እንደዚህ አትደፋፈር። ሌላው እንግዲህ ላብርሽና ለሩታ ላ ሰላሙን ያምጣል